ግን ቆንጆ ባልሆንኩኝ ኖሮ እላለሁ። በቆንጅናዬ እልፍ ወንዶች ባንበረክክም እስካሁን ግን አላገባው። እድሜ ሰላሳዎቹን ሊያልፍ አንድ ዓመት ቢቀረው በሕይወቴ ውስጥ ከገቡት ወንዶች ከአንዱም ጋር ትዳር የሚሉት ማዕረግ ላይ መድረስ አልቻልኩ። ሀብታሙ ከካዝናው ውስጥ እንዳስቀመጠው ወርቅ እንዳሻው ሊያዘኝ ሲሞክር ንዴት ያንቀጠቅጠኛል። ድሃው በራስ መተማመኑን አቶ እሳት እንደነካው ፌስታል ልምጥምጥ ጥምልምል ሲልብኝ ንቀት በመላሰውነት ይሞላል። የተማረው እንደ ግሪክ የውበት ጣዎት ሊያመልከኝ ሲቃጣ ተስፋ ቆርጣለሁ። ሃይማኖተኛው ቁንጅና አላፊ ጠፊ መሆኑን እየሰበከ ከእርሱ ቅፍ ብቻ ካደርኩ እንደምጸድቅ ሊያሳምነኝ ሲጣጣር እንቀዋል። የቀረብኳቸው ሰዎች ሁሉ ራሳቸውን ጥለው ከእግሬ ስር ሲንበረከኩ ሳይ ቀጣይ እርምጃ መራመድ ይሳነኛል። በብዙ ልፋትና ድካም ከአልጋቸው ላይ ከዋሉም በኋላ እንደ ጨቅላ ሕፃን በፍቅሬ ሲያለቅሱ ያንገሸግሹኛል። በቀን አራት አምስቴ እየደወሉ ሲጃጃሉ ሐሞቴ ፍስስ ይላል። እንደ ራቦ ትንሽ ልጅ ቁንጅናዬን ሊጠግቡ ከኋላ ከኋላ ሲከተሉኝ ይቀፍኛል። በሴትነቴና በማንነቴ ብቻ የሚያፈቅረኝ ሳጣ ቁንጅና ይነጠለዋል። እድሜ በጨመረ ቁጥር እንደ ሰው አግብቶ ልጆች ወልዶ መሳም ያምረኛል። አንዳንዴ ሳላገባ ዝም ብዬ ልወልድ አስብና አባት አልባ ሁለተኛ ዘር መጨመር ያሳስበኛል። አንዳንዴ የማጌጥባቸው ጌጣጌጦች፣ የምነዳው ውድ መኪና የምለብሳቸው ብራንድ ልብሶች የማደርጋቸው ሂል ጫማዎች የምዝናናባቸው ትላልቅ ሆቴሎችና ሪዞርቶች ይሳያላችኛል። ሁሉም ነገር አዙሪት ይሆንብኛል። ከተነሳሁበት ነጥብ ላይ ከወራት ወይም ከዓመታት በኋላ ተመልሶ እዛው የሚያሳርፍ አዙሪት። እንደዚህ ሲሰማኝ ቆንጆ ባልሆንኩኝ ኖሮ አለሁ። አሁን ቆንጆ ባልሆንኩኝ ኖሮ አንዳንዴ ምርጥ ባሎች ቆንጆ ባልሆኑ ሴቶች ተወስዶ ይሆን እያልኩ አስባለሁ። ልጆች አቅፎ መሳም በመልካም ትዳር ውስጥ መኖርን ቆንጆ ያልሆኑ ሴቶች እኔ ያገኘሁትን የውበት ኃይል በማጣታቸው እንደ ማካካሻ ተሰጥቷቸው ይሆን እላለሁ። እኔም እንደ ጣዖት ሳይሆን እንደ ሚስቱ የሚወደኝን እንደ እንቁ እና ዕቃ የሚቆጥረኝን ሳይሆን እንደ ሰው የሚያከብረኝን ቁንጅናዬ በራስ መተማመኑ የሚያሳጣውን ሳይሆን ሚስቱ በመሆኔ የሚኮራብኝን ማግባት እፈልጋለሁ። አሁን እኔ ማግባት እፈልጋለሁ። ባገባ ግን ሚስት ብቻ መሆን ነው የምመኘው። ድሪያዋን ለብሳ ቡና የምታፈላ ጸጉሯን እንደነገሩ በሻሽ አስራ ለባሏና ለልጆቿ ምግብ የምትሰራ የሰራችውን ምግብ ለልጆቿ በምሳ አቅፋ ስማ ወደ ትምህርት ቤት የምትልክ፣ ልብሷን ቀያይራ ወደ ስሯ የምትሮጥ፣ ሲመሽ የልጅነት ታምር ፒጃማ ለብሳ ባሏን ለማቀፍ የምትናፍቅ፣ ባሏም ወደ ቤት ሲገባ በፍቅር ወገቧን አቅፎ እያሽኮረመመ የሚስማት፣ ስታጠፋ የሚቆጣት፣ እሷም ሲያጠፋ የምትጨቀጭቀው ሚስት ነው የምፈልገው። ሚስት ብቻ